ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ቤተሰቦች እንደምንጓላችሁ! አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያለን የመስከረም 29 ቀን 2018 ዓ ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን እየጋበዘን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ሸዋ ላይ የአማራ ፋኖ የተጋድሎ ውሎ በድል ታጅቦ ቀጥሏል። ሁለት የብልጽግናው አየር ወለድ ኮማንዶ ክፍለ ጦሮች በፋኖ ብርቱ ክንድ ጉልበታቸው ዝሎ ወድቀዋል። ለክፉ ስርዓት እድሜ ማራዘም ያልሆንም ያሉት ደግሞ እጃቸውን ለፋኖ በመስጠት ሕይወታቸውን ማስቀጠል መርጠዋል። የሰዓቱ ዜናችን በዝርዝር የሚያስደምጣችሁ ቀዳሚ ዜና ነው። ተሰሙታላችሁ። ጋሸና ምን ሆነ? የድሮንን ቦምብ እንደ ጨርቅ ኳስ በደመነፍ ሲወረውር የዋለው የብልጽግናው አየር ኃይል በሰሜን ወሎ ዞን ያደረሰውን ጉዳት ለጣና ቴሌቪዥን መረጃው ደርሶታል። ሙሉ ዘገባውን በዝርዝር እናስደምጣችኋለን። የፋኖ ክንድ ብአዴንን እንደ ሸክላን ስራ እየሰባበረ ግል አድርጎታል። ብአዴንም የውድቀቱ ዋዜማ ላይ ሆኖ እርስ በርሱ መወነጃጀልና መናከስ ጀምረዋል። ከወረዳና የዞን ካድሬዎች የጀመረው የመፈራረጅ ተሞክሮ በክልሉ ባለስልጣናት ላይም ጎላ ብሎ ታይቷል። በአሁኑ ሰዓት ባህር ዳር ላይ የሚገኘው የክልሉ ካቢኔ እንደተኳረፈ ባልና ሚስት መነጋገር አቆሞ የጎሪጥ እየተያየ በተጠንቀቅ እየተጠባበቀ ነው። በዚህ መሃል ደግሞ ለጥቅምት 3 ቀን 2018 ዓ.ም አዲስ አበባ ላይ የተጠራ ጥብቅ ስብሰባ አለ። ዜናችን በዝርዝር ከሚያስደምጣችሁ መረጃዎች አንዱ ነው። ተሰሙታላችሁ። ብልጽግና የነካው ሁሉ ይመርል ተብሎ የተመረቀ የበረከት ፓርቲ ነው ሲሉ የብልጽግናው ሊቀመንበር በድፍረት ይናገሩ እንጂ እውነታው ግን ብልጽግና የነካው ሁሉ እጅ እጅ የሚልበት የፓርቲዎች ክሽፈትና የመንግስት ስርዓት የውድቀት ምልክት ነው ሲሉ የፓርቲውን ውጤት የተመለከቱ ሁሉ ይናገራሉ። ለዚህ ማሳያ የሚያቀርቡት ደግሞ የብልጽግናው ሊቀመንበር 16 ሚሊዮን ዶላር ጉቦ ከፍለው ያስቀጥሯቸው ሰው የሚመሩ ትን ተቋም አክስረውታል ተብሏል። ወርቅነህ ገበየሁ በኤጋድ ውስጥ ምን ገጠማቸው? የኤጋድ አባላትስ በወርቅነህ ገበየሁ ላይ ለመን ተቃውሟቸውን በዝምታ መግለጽን ፈለጉ? ዝርዝር ዘገባ ተሰናድቶለታል፣ ሰዓቱን ጠብቆ ሲቀርብ ይደመጣል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳ ነው ዜናችን። ከዚህ ሰዓት ጀምሮ ወደ እናንተ መድረስ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። የብአዴን ካድሬ ስበርሱ እርስ በርሱ ተጋጨም። ጥቅምት 3 ቀን 2018 ዓ.ም በብልጽግናው ሊቀመንበር የተጠራው የብአዴን ባለስልጣናት ግምገማ አስቀድሞ በካድሬዎቹ መካከል ብጥብጥና ትርምስን ፈጥሯል። የዚህ ትርምስና ብጥብጥ መነሻው ደግሞ የፋኖ ተደጋጋሚ ድል መሆኑ የጣና ቴሌቪዥን ምንጮች ገልጸዋል። የአማራ ፋኖ ቢሮ ኃይል፣ አጼ ምኒሊክ እዝና አፋድ ወሎ ቤተ አማራ ጠቅላይ ግዛት ህዝብ ከሰሞኑ በወሎ ቤተ አማራ ብርቱ ምት በብልጽግናው ሰራዊት ላይ ማሳረፋቸው ይታወቃል። እንዲሁ በብርቱ ትንቅንቅ ላይ ናቸው። በሌሎች ቀጠናዎችን በተመሳሳይ የፋኑ አደረጃጀቶች በሁሉም የአማራ ግዛቶች የሚያደርጉትን የተጠናከረ ትግል በብልጽግናው ሰራዊት ላይ መቶ እየበረታበት ይገኛል። በዚህም ፋኖ ስትራቴጂካል ጠቀሜታ ያላቸውን ገዢ መሬቶችን ጨምሮ በርካታ ወረዳዎችን እየተቆጣጠረ በመቀጠሉ የብአዴን ካድሬ የሚይዘውን የሚጨብጠውን አጥቷል ሲሉ ምንጮቻችን ተናግረዋል። በአራቱም ጠቅላይ ግዛቶች የሚንቀሳቀሰው የሁለቱም አደረጃጀቶች የፋኖ እንቅስቃሴ እየገሰገሰ ድል መቀጠሉን ተከትሎ ከፍተኛ ስጋትና ውጥረት ላይ የወደቀው የክልሉ ገዢ ፓርቲ ስጋቱ አይሎበታል። ብርቱ ጫና ከወደቀባቸው የክልሉ ዞኖች መካከል አንዱ የሆነው የደቡብ ጎንደር ዞን ላይ ጋይንት ወረዳ ዋና አስተዳዳሪና የብልጽግና ኃላፊ ሞታችን ከመከላከያ ጋር ያድርገው ብለው ወደ ገረገራ የሸሹ ሲሆን ይህ የኃላፊዎቹ ክደት የተሞላበት ሽሽት ደግሞ በቀሪው ካድሬ ላይ ከባድ ቁጣ መቀስቀሱን የጣና ቴሌቪዥን ምንጮች ገልጸዋል። ቀሪው ካድሬ ጥለውት በሸሹት አለቆቹ ላይ ጥላውን ደዋል በሚል ከባድ ቁጣና መከፋፈል ውስጥ የገባ ሲሆን ተመልሰው ከገረገራ ወደ ጋይንት ለመምጣት የተቸገሩ ካድሬዎቹ በበኩላቸው ድጋፍ ልንሰጥ ነው ይሄድ ነው ብለው እያስወሩ እንደነበር ገልጸዋል። ይህን የአስተዳዳሪዎቹ ማስተባበያ ደግሞ ሌሎቹ ካድሬዎች ድጋፍ ለመስጠት ከሄዳችሁ ለምን ወታደር አልያዛችሁም? ፖሊስ፣ ሚሊሻ ወይም አድማ ብተናል ለምን አልወሰዳችሁም? ብቻችሁን ለምን ሄዳችሁ? ብለው ወጥረው ጥያቄ ማቅረባቸውን የተናገሩት የጣና ቴሌቪዥን ምንጮች፣ ሆኖም በሽሽት ላይ ያሉት የወረዳው አስተዳዳሪ የብልጽግና ጽህፈት ቤት ኃላፊው ምንም አይነት ምላሽ ሊሰጡ እንዳልቻሉ ምንጮቻችን አክለው ገልጸዋል። ሌባና ዘራፊ የሰረቁት ሲያልቅና በሕግ ፊት ሊቀርቡ ሲሉ እንደሚጣሉት ሁሉ የባዲን ካድሬም የፋኖ ሚስት ሲበረታበት እርስ በርሱ መነታረክ ጀምረዋል። የባድን ጀንበር እየጠለቀች መሆኑን የተረዱት አድማ ብተና ሚልሻውና ፖሊሱም ይክዱናል የሚል ስጋት አድሮባቸዋል። በዚህ የተነሳም እያንዳንዱ ካድሬ ከጎኑ የሚያሰልፋቸውን ፖሊስና አድማ ብተና ምልመላ ውስጥ ገብቷል ብለዋል። የብልጽግናው ሊቀመንበር የፊታችን ጥቅምት ሶስት ቀን በአዲስ አበባ ጠቅላይ ሚኒስትር ጽህፈት ቤት የብአዴን ካድሬዎችን ለስብሰባ ጠርተዋል። የክልሉን ርዕሰ መስተዳድርና መላ ካቢኑን ጨምሮ ሌሎች ከፍተኛ የብልጽግና ፖለቲከኞችንም የጠሩ ሲሆን የስብሰባው ዓላማ ደግሞ የክልሉ ብአዴን ምክር ቤት ሲከፈት የስልጣን ሹምሽር ለማድረግ መሆኑን ምንጮቻችን ተናግረዋል። የክልሉ ርዕሰ መስተዳድር በስልጣን ላይ እንደማይቆዩ የተረጋገጠ ሲሆን እሳቸውን ለመተካትና ሌሎች ተሰናባች ብአዴናውያንን ለመመደብ የተጠራው ስብሰባ ካሁኑ ባህር ዳርን ውጥረት ላይ ጥሏታል ተብሏል። ፋኖ ሸዋ ላይ ታላቅ ድል ተቀዳጀም። የአማራ ፋኖ ሸዋ ጠቅላይ ግዛት ህዝብ በሸዋሮቢት ከተማ በፈጸመው የሌሊት የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ ሰዋዊና ቁሳዊ ኪሳራ ማድረሱን አስታወቀም። በሸዋ ቀጠና ተከታታይና ከፍተኛ ወታደራዊ ትርጉም ያላቸውን ድሎች እየተቀዳጀ የሚገኘው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በትናንቱ የደፈጣ ጥቃት በርካታ ያገዛዙ ሰራዊትን እየበተነ እንደሚገኝ ለጣና ቴሌቪዥን ባደረሰው ተጋድሎ መረጃ ገልጿል። የእዙ የሚዲያና ኮሚኒኬሽን ክፍል ለጣና ቴሌቪዥን በላከው መረጃ ሸዋ ጠቅላይ ግዛት ህዝብ ከሰሞኑ በብልጽግናው ሰራዊት ላይ ታላቅ ድሎችን ተቀዳጅቷል። ዛሬም በሸዋ ሮቢት ተደጋጋሚ ድሎችን በመቀዳጀት ስመ መልካም የሆነው ራምቦ ክፍለ ጦር በፈጸመው ታላቅ ጀብዱ የብልጽግናውን አንድ መቶ ሦስተኛ አየር ወለድ ኮማንዶ ክፍለ ጦር መበተኑን አስታውቋል። የተሳካ የከተማ ውስጥ ኦፕሬሽን የፈጸመው ራምቦ ክፍለ ጦር በርካታ የአገዛዙን ሰራዊት ሙትና ቆስለኛ ያደረገ ሲሆን፣ ከ10 በላይ የሚሆኑት ደግሞ ለፋኖ እጃቸውን ሰጥተዋል። ከሰሞኑ በሁሉም የሸዋ ቀጠናዎች የተጀመረው የተቀናጃው ደውጊያ ተጠናክሮ እንደቀጠለ የተናገረው የአጼ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል ዛሬ መስከረም 29 ቀን 2018 ዓ ም ከሌሊቱ 10 ሰዓት ጀምሮ የአጼ አምደ ጽዮን ኮር አካል የሆነው ራምቦ ክፍለ ጦር በርካታ ምሽጎችን በመስበር በሸዋ ሮቤት ከተማ በፈጸመው ልዩ የከተማ ውስጥ ኦፕሬሽን የብልጽግናውን ሰራዊት ከካምፕ ማስለቀቁን አስታውቋል። የኮሮ ሚዲያ እና ኮሚኒኬሽን ክፍል አክሎን በዚህ የሌሊት ኦፕሬሽን በታላቁ አርበኛ ስንታዩ ማሞ ስም የተሰየመው ጀግናው ራምቦ ክፍለ ጦር በአገዛዙ አየር ወለድ ኮማንዶ ክፍለ ጦር ላይ በድቅድቅ ጨለማ በሁለት አቅጣጫ ተስበው በመግባት ከሌሊቱ አስር ሰዓት ጀምሮ የተቀናጀ ጥቃት ፈጽሟል። በዚህም በእቧሬ ተራራና መርዬ መርየ በተባለ አቅጣጫ በመሸገበት ካምፕ የሚገኘውን የአገዛዙ ኃይል ሙሉ በሙሉ እርምጃ መውሰድ የቻለ ሲሆን በህይወት የተረፈው ማስከሬኑንና ቆስለኛውን ጥሎ ሸሽቷል ብሏል። ከአንዱ አባላት በተጨማሪም ብልጽግና ምርጥ አምሳ ብሎ የሚጠራው የሚልሻ ስብስብ በእምነት ተቋማት ሳይቀር ተደብቆ ማምለጡን የኮሩ ሚዲያና ኮሚኒኬሽን ክፍል ጨምሮ ገልጿል። የኮሩ የሚዲያ ክፍል አክሎም ኦፕሬሽኑ የተሰራው የክፍለ ጦሩ የቃኝ ፋኖ ሰራዊትና ከሻለቆች ጋር ባደረጉ ከፍተኛ መናበብ ነው። በኦፕሬሽኑም በርካታ መሳሪያና ወታደራዊ አልባሳትን ጨምሮ በርካታ ሰነዶች በእጃችን ማስገባት ችለናል። እርምጃ ከተወሰደባቸው የአገዛዙ ሰራዊት በተገኘው መታወቂያ መሰረት ከፍተኛ ማዕረግ ያላቸው መስመራዊ መኮንን ች በጀግናው ራምቦ ክፍለ ጦር እርምጃ ተወስዶባቸዋል ሲል የድሉን ስፋት በዝርዝር ገልጿል። ይህ በእንዲህ እንዳለ በዚሁ አፋር ሸዋ ጠቅላይ ግዛት እዝ የዕለቱ የተጋድሎ መረጃ ሰሞኑን በቀጠናው እየተካሄደ ባለ የተጠናከረ ዘመቻ የአማራ ፋኖ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል በሆነው አጼ ዳዊት ክፍለ ጦር በሚዳና ሬማ ከተማ ዙሪያ በተከማቸው የብልጽግናው አንድ መቶ አንደኛ አየር ወለድ ክፍለ ጦር ላይ በወሰደው የተቀናጀ ጥቃት በርካታ የሰራዊቱ አባላት ሙትና ቆስለኛ ሲሆኑ ከፊሎቹ የጥምር አባላት እጃቸውን ለፋኖ በመስጠት ከሞት መትረፍ ችለዋል ብሏል። የአማራ ፋኖ ሸዋ ጠቅላይ ግዛት እዛ አፄ አምደ ጽዮን ኮር የህዝብ ግንኙነት ክፍል ኃላፊው አርበኛ አበባ ላዩን ጨምሮ ሌሎች የኮሩና የክፍለ ጦሩ አመራሮች እጃቸውን ለሚሰጡ የአገዛዙ የጥምር ጦር ሰራዊት አባላት አቀባበል እያደረጉላቸው መሆኑን የገለጸው የአፄ አምደ ጽዮን ኮር ሚዲያና ኮሚኒኬሽን ክፍል መራ ቤት የቀጠና የአገዛዙ የካቢኔ ስብስብ በሰሩት ተከታታይ የሀሰት ፕሮፓጋንዳ ትታለው በአገዛዙ ቤት ሲኖሩ የነበሩ ቁጥራቸው ከአስር በላይ የሆኑ የሚልሻ አባላት ለአጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር እጃቸውን መስጠታቸውን ተናግረዋል። የኮሩ ሚዲያና ኮሚኒኬሽን ክፍል አክሎም አሁንም ከአገዛዙ ጋር የወገናችሁ የሚልሻ አድማ ብተና፣ መከላከያ፣ ፖሊስና ካድሬዎች የተሰጣችሁን ወርቃማ ድል ተጠቅማችሁ በአስቸኳይ ህዝባችሁን ይቅርታ ጠይቃችሁ ለአማራ ህዝብ ህልውና ሲል አንድያ ነፍሱን እየሰጠላለው ለጀግናው ሰራዊታችን በሰላም እጅ መስጠታችሁን እንድትቀጥሉ በድጋሚ የአጼ አምደ ጽዮን ኮር መልእክቱን አስተላልፏል ብለዋል። ብልጽግና በድሮን ጥቃት ንጹዋን ገደለ። በሰሜን ወሎ ዞን ጋሸና ዙሪያ በተፈጸመ የድሮን ጥቃት በእርሻ ስራ ላይ የነበሩ አርሶ አደርን ጨምሮ ሌሎች ንጹዋን መገደላቸውን የጣና ቴሌቪዥን የመረጃ ምንጮች አስታወቁ። ከሰሞኑ በሰሜን ወሎ ዞን በርካታ ወረዳዎችን በፋኖ ብርቱ ምት የተነሳ የለቀቀው የብልጽግና አገዛዝ ጋሸና ከተማ መሽጎ የነበረውን ኃይሉን በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ልጅ ኢያሱ ኮርና በአማራ ፋኖ ህዝባዊ ድርጅት ወሎ ቤት አማራ እዝ መቅደላ ክፍለ ጦር በደረሰበት ብርቱ ምት ወሳኝ የወታደራዊ ስትራቴጂክ የሆነችውን ጋሸና ከተማን ከፊል ገጽተው ለቆ እንዲወጣ ተገዷል። በትናንትናው እለት ከመቄት ወረዳ የተለያዩ አካባቢዎች የተውጣጣ የብልጽግናው ሰራዊት ወደ ጋሸና ከተማ በማቅናት ከሶስት ወረዳ ተውጣጥቶ የነበረውንና ከሞት የተረፈውን ኃይሉን ለማስወጣት በከተማዋ ውስጥ የከባድ መሳሪያዎች ድብደባ ማድረጉ ተገልጿል። የሰሜን ምስራቅ እዝ 803ኛ ኮር ምክትል አዛዥ ኮሎኔል ካሳሁን አሊ በፋኖ ተመተው ከባድ ጉዳት ማስተናገዳቸው የሚታወስ ሲሆን የዙ ምክትል አዛዥ ጀኔራል ሻምበል ፈረደም ተጨማሪ ኃይል ካልገባልን ሰራዊታችን ማለቁ ነው የሚል ጥሪ ማቅረባቸውን በትናንት ምሽት ዘገባችን ማቅረባችን ይታወሳል። ብልጽግናው ከፍተኛ ቁጥር ያለው ሰራዊቱን በሜካናይዝድ መሳሪያና በድሮን ታግዞ ከተማዋ ላይ ተከታታይ ድብደባ መፈጸሙን ተከትሎ ፋኖ ለማህበረሰቡ ደህንነት ከከተማዋ ወጥቶ የጋሸናን መግቢያ በሮች በሶስት አቅጣጫ ከቦ ይገኛል። የመረጃ ምንጮች አክለውም ከትናንት ምሽት ጀምሮ በወሳኟ ጋሸና ከተማ ዙሪያ የተጠናከረ የድሮን ድብደባ እንደነበር ገልጸው በተፈ የተፈጸመው የድሮን ጥቃትም በንጹሃን ላይ ከባድ ጉዳት ደርሷል። ሆኖም የደረሰው ዝርዝር የጉዳት መጠን ገና አልተጣራም ሲሉ ለጣና ቴሌቪዥን ተናግረዋል። ዛሬ ረፋዱ ላይ በጋሸናና ዙሪያዋን ስለነበረው ሁኔታ የጣና ቴሌቪዥን የግንባር ምንጮች ሲገልጹም ከተማዋ ውስጥ በርካታ ታንክና መድፎች ጭምር ተጠምደዋል። ዙ 23ና ሞርተሮች ወደ ገጠራማው ክፍል አልፎ አልፎ የተለመደውን የዘፈቀደ ተኩስ ይተኩሷሉ ብለዋል። ምንጮቻችን አክለውም በከተማዋ በቅርብ ርቀት ጣጃ የሚባል ስፍራ በተከታታይ በተፈጸመ የድሮን ጥቃት በእርሻ ስራ ላይ የነበሩ አንድ አርሶ አደር ከጠመዷቸው በሬዎች ጋር ወዲያውኑ ሕይወታቸው ሲያልፍ ሌሎች በቦታው የነበሩ ሶስት ንጹሃን ደግሞ ከባድ ጉዳት አስተናግደዋል ሲሉ ተናግረዋል። የድሮን ጥቃቱ ኤላማ ያደረገው ትምህርት ቤትና ጤና ጣቢያን ነበር የሚሉት የመረጃ ምንጮች አንደኛው የድሮን ጥይት የተወረወረው በጣጃ ከተማ ውስጥ ከሚገኝ ጉፋፋ ትምህርት ቤት ውስጥ ነው። ይህ ደግሞ ትምህርት ቤቱ ስራ ጀምሮ ቢሆን ኑሮ ይደርስ የነበረውን እልቄት በግልጽ ያሳያል። በአጠቃላይ የመንግስት ድሮንና የከባድ መሳሪያ ተኳሾች ኤላማ ያደረጉት እርሻን ጤና ጣቢያንና ትምህርት ቤቶችን ነው ብለዋል። ወርቀና ገበየሁ ጫና በርትቶባቸዋል። የብልጽግናው ሊቀመንበር ታማኝ ሰው የሚባሉት ወርቅነህ ገበየሁ ከፍተኛ ጫና እንደተጋረጠባቸው አፍሪካን ኢንተለጀንስ አስታወቀም። የኢጋድ ቀጣይ ዕጣ ፈንታም ከፋይናንስ የተነሳ ፈተና ላይ መሆኑን ሚዲያው አክሎ ገልጿል። የቀድሞ ውጭ ጉዳይ ሚኒስትር፣ ትራንስፖርት ሚኒስትር፣ ፌዴራል ፖሊስ ኮሚሽነር እና የብሔራዊ ደህንነት መስሪያ ቤቱ ሰላይ የነበሩት ወርቅነህ ገበየሁ የኢጋድ ዋና ዳይሬክተር ሆነው የተሾሙት በብልጽግናው ሊቀመንበር በጎ ፈቃድ መሆኑ ይታወቃል። ሆኖም ግዙፍ ዲፕሎማት የሚመሩት ተቋም በአሁኑ ሰዓት ከባድ አደጋ ላይ መውደቁን አፍሪካን ኢንቴሊጀንስ ዘግቧል። የኢጋድ ፈተና የሆነው ደግሞ የፋይናንስ ችግር መሆኑን ሚዲያው አስነብቧል። የኢጋድ አባል ሀገራት የሚጠበቅባቸውን ዓመታዊ ክፍያ ለመክፈል ፈቃደኛ አለመሆናቸውን ለገንዘብ ችግሩ ዋናው ምክንያት መሆኑን የገለጸው አፍሪካን ኢንቴሊጀንስ ሁሉም አባል ሀገራት በሚያስፍል መልኩ የሚጠበቅባቸውን ዓመታዊ ክፍያ አልከፈሉም፣ ለመክፈልም ፍቃደኛ አይደሉም ብሏል። የአፍሪካ ቀንድን ጨምሮ መላው የምስራቅ አፍሪካ ሀገራት በአሁኑ ሰዓት ከፍተኛ የጦርነት ሜዳ መሆናቸው የሚታወቅ ሲሆን በተለይም ኢጋዱን ዳይሬክተር የሾሙት የብልጽግናው ሊቀመንበር ለአፍሪካ ቀንድ ቀውስ ከፍተኛ ተጠያቂ መሆናቸው በተደጋጋሚ ጊዜ ሲነገር ቆይተዋል። በሱዳን በተከፈተው ጦርነት ውስጥ እጃቸውን ያስገቡት የብልጽግናው ሊቀመንበር ከአደራዳሪነት ይልቅ የተባበሩት አረብ ኢሚሬቶችን ጥቅም ለማስጠበቅ አጭር በትር ሆነው አገሪቷ እንዳትረጋጋ አድርገዋል ተብሏል። በሶማሌላንድ በኩል የገቡበት መንገድም ሶማሊያንና ኢትዮጵያን ያጋጨ ከመሆኑን ባለፈ አልሸባብ እንዲጠናከር ከፍቶለታል። የጦር መርከብ ለማሳረፍ ብለው ጅቡቲ ሂደው፣ ታጁራ ወደብን ለመቆጣጠር ያደረጉት ሙከራም ጅቡቲ ክሪሚያ አይደለችም የሚል ምላሽ ተሰጥቷቸው መመለሳቸው የሚታወስ ሲሆን፣ የቀይ ባህር ጉዳይ ደግሞ ቀጠናውን ያነካካ ቀጣይ የጦርነት ግለትን ፈጥሯል። በኬንያና በደቡብ ሱዳን የገቡበት ጣልቃ ገብነትም ቀውስ ፈጥሮ እንደነበር አይዘነጋም። በዚህ የተነሳም የኢጋድ አባል አገራት በህብረቱ እምነት ከማጣት ላይ እየደረሱ መሆናቸውን ዘገባው አጋልጠዋል። ወርቅነህ ገበየሁ ከሚታሙበት ሁሉን ቀፌ የስራ አፈጻጸም ድክመት በተጨማሪ የገንዘብ ብክነት ላይም ይዋዛ እንዳልሆኑ ይነገራል። የኦሕዴድ ብልጽግና አገዛዝ በአፍሪካ ቀንድ ላይ የራሱን የብሔር ዳይናስቲ ማስፋት ቀዳሚ ስራው እንደሆነ ይታወቃል። በጅቡቲና በደቡብ ሱዳን የተከፈቱ የንግድ ባንክ ቅርንጫፎች የምድር ባቡር ኮርፖሬሽን በጅቡቲ፣ በኬንያ፣ በደቡብ ሱዳንና በሶማሊያ የኢትዮጵያ አምባሳደሮች እንዲሁም በፑንትላንድ እና በሶማሌላንድ የኢትዮጵያ ቆንስላ ጽህፈት ቤት ኃላፊዎች በሙሉ የአንድ ብሔር ተወላጆች ናቸው። በሌሎች ጎረቤት ሀገራት የሚገኙ ወታደራዊ አታሼዎችም በጥንቃቄ ተመርጠው የተመደቡት ከአንድ ብሔር ነው። በብልጽግናው መከላከያ ሰራዊት ውስጥ የውጭ ግንኙነት መምሪ ኃላፊው የተመረጡትም ከአንድ ብሔር ሲሆን፣ የእነዚህ ወታደራዊና ፖለቲካዊ ዲፕሎማቶች ሰብሳቢ ደግሞ አምባሳደር ብርሃኑ ጸጋይ መሆናቸው ይታወቃል። ይህ ሁሉ የአንድ ብሔር ተወላጆች ተልዕኮ በቂ መስሎ ያልታየ ያቸው የብልጽግናው ሊቀመንበር ኢጋድንም እኛ መቆጣጠር አለብን ከሚል ብርቱ ፍላጎት የተነሳ ነበር ወርቅነህ ገበየውን ለኢጋድ ዳይሬክተር እንዲሆን ግፊት አድርገው ያስመረጧቸው። በወቅቱ የኢጋድ አባል አገራት ወርቅነህን አልፈለጓቸውም ነበር። ሆኖም የብልጽግናው ሊቀመንበር 12 ሚሊዮን ዶላር ለሎቢ መድበው እንዳስመረጧቸው የጣና ቴሌቪዥን ዲፕሎማሲያዊ ምንጮች ተናግረዋል። ይህን ሁሉ ስንቅ ፈጅተው ጅቡቲ የገቡት ግዙፉ ዲፕሎማት የሚመሩትን ተቋም ከትንሽ ተቋምነት ወደ ምንምነት ለመቀየር እየተንደረደሩ መሆኑን ነው አፍሪካን ኢንተሊጀንስ የዘገበው ብናልፍ፣ አንዷለም በአሜሪካ የኢትዮጵያ አምባሳደር ሆነው ከመሾማቸው በፊት ሌንጮ ባት የነበሩ ተመድበው የነበሩት፣ ሆኖም የአሜሪካ መንግስት የግለሰብ የዲፕሎማት ስብዕና የለውም ብሎ አልቀበላቸው ማለቱ አይዘነጋም። አሁን ደግሞ ወርቅነህ ገበየሁ ሌላው የዲፕሎማሲ ክሽፈት ያሳዩ የሆዲድ ብልጽግና ዲፕሎማት ሆነዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማቂ ተመልካቾቻችን የመስከረም 29 ቀን 2018 ዓመተ ምህረት የቀን ዜናችን የተከታተላችሁትን ይመስል ነበር። አዲሱን የዩቲዩብ ቻናላችን ሰብስክራይብ አድርጋችሁ በቋሚነት ወዳጅ እንድትሆኑን እየጠየቅን በመሽቱ የዜና እወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።